እንደ ቀልድ እንደ ዘበት ከአፋችን የሚወጡ ቃላት የሰውን የልብ ስብራት ላይ ያመጡ፣ ወዳጅነትን ሊቆርጡ ስለሚችሉ አንደበታችንን እንቆጣጠረው። መቼ ለማን ምን መናገር እንዳለብን ማወቅ በጣም ጥበብ ነው። በጅራፍ መገረፍ፣ በጥይት መመታት ወይንም መቁሰል ምንም ላይሆን ይችላል፤ አካልን ነው የሚያቆስለው። ይሁን እንጂ ግን አንደበት ልብን ያቆስላልና እንጠንቀቅ። የትልልቅ ጠቦችና ግጭቶች መንስኤው ምንድን ነው ካለ፣ ንግግር ነው። የባለትዳሮችን ትዳር ያፈረሰው ልጆችን የበተነው ሀገራትን ወደ ጦርነት ውስጥ የከተተው ንግግር ነው። ለብዙ ዘመን አብረው ይኖራሉ የተባሉ ወንድማማቾችን የለያየው ንግግር ነው። ጎልማሳ መንገዱን በምን ያቀናል? ቃልህን በመጠበቅ ነው እንደተባለ ሁልጊዜ መንፈስ ይሙላባችሁ ተብሏል። ንግግራችሁ በጨው እንደተቀመመ በጸጋ ይሁን ተብሏል። ስለዚህ በጨው እንደተቀመመ በጸጋ የሆነ ንግግር በመናገር ሰዎችን መጠገን የጌታችን የኢየሱስ ጸጋና ሰላም ከእናንተ ጋር ይሁን። አንደበትን በትን መጠበቅ ወይም አንደበትህን ጠብቅ። በእኛ ሀገር ባህል ከአፍ የወጣ አፋፍ እንዲሉ በርካታ ሰዎች ከአንደበታቸው የሚወጣውን ቃል ባለመጠበቅና ባለመግራት ለብዙ ዘመን የሚቆየውን ግንኙነት አበላሽተውታል ተውታል። ከአንደበት የሚወጣን ቃል ባለመጠበቅ ለብዙ ዘመን የሚሆን ጓደኝነት አንደበትን ባለመጠበቅ ብዙዎች የኔ የሚሉትን ሰው ሳያውቁ በአንደበቶቻቸው ምላስ ገርፈዋል። ወገኖቼ ዛሬ ከአንድ የሕይወት አጋጣሚ ያገኘሁትን ነገር ነው የማካፍላችሁ። ወንድማማቾች ናቸው። ቀለል ያለ ወሬ እየተነጋገሩ ነው፣ ቀለል ያለ ንግግር፣ ቡና እየጠጡ እንደ ማንኛውም ጊዜ አልፎ አልፎ እንደሚያደርጉት፣ እንደ ተረባ፣ እንደ መበሻሸቅ ያለ ነገር ኖርማል የሚባል ነገር እያደረጉ ነበር። ይሁን እንጂ ግን ከአንዱ ወንድም የወጣው ቃል ሌላኛውን ወንድም እንደሰበረው ነገረኝ። ብዙ ዘመን እንዲህ እንዲናገረኝ ሲጠብቅ ቆይቶ አጋጣሚውን ተጠቅሞ ነው የተናገረኝ እስኪል ድረስ በዛኛው ወንድሙ ልቡ በጣም ተደማ፣ ልቡ በጣም አዘነ እና እኔም ለቅዱሳን ሁሉ ቢሆን ብዬ በምክር ወደዚያም ጥቼዋለሁ። ወገኖቼ አንደበት የውስጣችንን መልክ በትክክ- ትክክል የሚያሳይ መስታወት ነው። በእኛም ሀገር የቆየ ባህል አለ፣ አባባል አለ፣ አፉን የከፈተ ጭንቅላቱን ያሳያል የሚል። ከአንደበቶቻችን የሚወጡት ቃላት እምነታችንን፣ አስተሳሰባችንን፣ እውቀታችንን፣ ማንነታችንን እንትን ብለው አሳይተውት አደባባይ ላይ ነው የሚያሰጡት። ስለዚህ ወገኖች እናንተ ንግግር ላይ እንዴት ናችሁ? ምንስ ተናግራችሁ ሰውን አስቀይማችሁ? ምንስ ተናግራችሁ ሰዎች ተናግረዋቸው? እናንተስ ልባችሁ በሰው ደምተው ያውቃል? ከመንጥ መስጫ ሳጥኑ ትችላላችሁ። ይሁን እንጂ ግን በስህተት የተነገረ ቃል የሚያመጣው ውጤት በጣም አደገኛ ነው። ምናልባት እየጻፍን ቢሆን ልንሰርዝ እንችላለን። ወረቀቱን ልንቀደው እንችላለን። ቴክስት እየጻፍንም ቢሆን ያንን ቴክስት ልንሰርዘው እንችላለን። እየተናገርን ያለነውን ንግግር ግን ከአፋችን ውስጥ ማውጣት ቃላቱን ከሄዱ በኋላ መሰብሰብ አንችልም። የቃላት ጉልበት ደግሞ በጣም አደገኛ ነው። እንደምናውቀው ወገኖች፣ አንደበትን በተመለከተ ያዕቆብ በያዕቆብ መልእክት እንደዚህ ይለናል፣ ቃሉ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው። አንደበትን ሳይገታ በሌላም ክፍል እንደዚህ ይላል ያዕቆብ ምዕራፍ ሦስት ላይ አንደበት እሳት ነው። አንደበት በብልቶች መካከል አመፀኛ ዓለም ሆኗል። ሥጋንም ሁሉ ያሳድፋል፣ የፍጥረትንም ሩጫ ያቃጥላል፣ በገሃነም ያቃጥላል ይላል። አንደበት በጣም አደገኛ ነው። ወደ ገሃነም ይጥላል፣ የፍጥረት ሩጫ ያቃጥላል ብሎ ያዕቆብ ይነግረናል። ስለዚህ አንደበት ወይም ከአፋችን የሚወጣው ንግግር፣ ይህ አንደበት ስንል ቋንቋ፣ ንግግራችን ከሰዎች ጋር ኮሚኒኬት የምናደርግበት ማለት ነው። ከሰዎች ጋር ስንነጋገር በተቻለ አቅም ንግግራችንን፣ ከኛ የሚወጡትን ቃላቶች፣ ፌሽዋል ኤክስፕሬሽናችን ጭምር በጣም መታየትና መታከም አለበት ምክንያቱም ሰው እኮ ሳንናገረው ገላመጥከኝ ብሎ ይናደዳል አንዳንድ አይደል አንዳንድ ጊዜ ደግሞ አንዳንድ ሰዎች አንዳንድ ሰዎች ምን ሊሉ ይችላሉ እንደዚህ የሚያየኝ እንደዚህ እንደዚህ የምታየኝ እንደዚህ ብለው ለእይታችን ጭምር ሰዎች ይተረጉማሉ የየራሳቸውን ከአንደበት የሚወጣ ቃል ከእይታም በላይ በጣም ከባድ ነው ስለዚህ ትንሽ አካል ነው ትልቅ ችግር ይፈጥራል ከተነገረ በኋላ ሐዘንም ይሁን ደስታን ያመጣል። ወገኖቼ የትልልቅ ጠቦችና ግጭቶች መንስኤው ምንድን ነው ካለን ንግግር ነው። የባለትዳሮችን ትዳር ያፈረሰው ልጆችን የበተነው ንግግር ነው። ሀገራትን ወደ ጦርነት ውስጥ የከተተው ንግግር ነው። ለብዙ ዘመን አብረው ይኖራሉ የተባሉ ወንድማማቾችን የለያየው ንግግር ነው። ብዙ ዘመን ሰዎች የገነቡትን ጓደኝነት የገነቡትን ወዳጅነት በጥቂት ቃላት ንግግር ያጡታል። ቆሰለኮ ልቤ ሰበረኝ እኮ አደማኝ እኮ ተብሎ ይነገራል ከዛ በኋላ። ስለዚህ ሰው ብዙ ነገር መርቶና ተቆጣጥሮ አንደበቱን መቆጣጠር ካቃተ በጣም አስቸጋሪ ነው። ያዕቆብ ሲነግረን መርከብን በመቅዘፊያ እንቆጣጠረዋለን ይላል፣ ፈረስን በልጓም እንቆጣጠረዋለን ይላል። አንደበትን ግን ሰው መቆጣጠር አይችልም ይላል ሰው ከሰማይ በታች ያሉ ከፍጥረት ፍጥረታትን በሙሉ መቆጣጠር ችሏል። ጨለማውን በብርሃን መቆጣጠር ችሏል። ኤሌትሪክን ከውሃ አመንጭቷል። የሰው ልጅ በጣም ብዙ ነገር አድርጓል። በሽታን በቀመማቸው መድኃኒቶች ማስታገስ ችሏል። ንግግሩን ግን አንደበቱን ግን መቆጣጠር ሲያቅተው በጣም ያሳዝናል። እንደ ቀልድ፣ እንደ ዘበት ከአፋችን የሚወጡ ቃላት የሰውን የልብ ስብራት ላይ አመጡ፣ ወዳጅነትን ሊቆርጡ ስለሚችሉ በእውነት በእግዚአብሔር ቃል እመክራችኋለሁ ወዳጆች ሆይ አንደበታችንን እንቆጣጠረው። መቼ፣ ለማን ምን መናገር እንዳለብን ማወቅ በጣም ጥበብ ነው። በዚህ ጉዳይ ላይ በጣም በርካታ ሰዎች ብዙ ነገር እንዳሉ አስባለሁ። አንደበቱን የገራ በመንፈሳዊ ሕይወቱ ያደገ ለመሆኑ ምልክት ነው። አንተን እንዳልበድል ቃልህን በልቤ ሰወርኩ ይላል ዳዊት። ተናግሬ እንዳልበድልህ የኔን ቃል በልቤ ውስጥ ሰወርኩት ይላል ስለዚህ ቃል በልብ ውስጥም ጭምር ይሰወራል ጠቢብ ዝም በማለቱ ይከበራል ይላል መጽሐፍ ስለዚህ ከአንደበቶቻችን የሚወጡ ቃላት የሰዎችን ቅስም ሊሰብሩ ስለሚችሉ ወገኖች ከተነገረ በኋላ አምጣው በቃ ብለን መሰብሰብ ስለማንችል ካመለጠን በኋላ አግኝተን እንደገና ኢዲት ማድረግ ስለማንችል በጣም መጠንቀቅ አለብን ምክንያቱም አንደበቱን የገራ ሰው ነው መንፈሳዊ የሚባለው አንዳንድ ሰው እንደዚህ ይላል። እኔ ሆዴ ባዶ ነው፣ እኔ ሆዴ ባዶ ነው፣ ስለዚህ ያመጣልኝን ነው የሚናገረው ይላል። እንደዛም አይደለም። ምክንያቱም አንደበት ከየት አብጥቶ ይናገረዋል? አያችሁ፣ መጽሐፍ ምን አለ? በሆድ የሞላውን ነው ሰው በአፉ የሚናገረው፣ ሰውንም የሚያረክሰው ይህ ነው ይላል አድጌታ ኢየሱስ። ወደ አፍ የሚገባ አያረክስም ባለበት ክፍል ከውስጥ ከልብ ስለሚወጣ ሰውን ያረክሰዋል ብለዋል። ስለዚህ ተወዳጆች ሆይ። ተወዳጆች ሆይ፣ አንደበቱን የተቆጣጠረ ሰው ሁሉንም ነገር የተቆጣጠረ ሰው ማለት ነው። የእምነት ስህተት የሚመጣው ከአንደበት ነው። የልዩነት ነጋሪት የሚጎሰመው በአንደበት ነው። የጦርነት አታሞ የሚመታው በአንደበት ነው። የልዩነት ከበሮ የሚደለቀው በአንደበት ነው። በአባትና በልጅ በእናትና በአባት በቤተሰብ መካከል ጠብ የሚዘራው በወንድማማቾች መካከል ጠብ የሚነገረው አንደበት ነው ስለዚህ አንደበቶቻችንን እንጠብቃቸው እኔ ምንም የለኝም ብለን ዝም ብለን ከዘረገፍ ነው ሰውን ልንሰብር ልንጎዳ የዘመናት ግንኙነትን ልናጠፋው እንችላለንና እንጠንቀቅ ወገኖቼ አንዳንዴ በጅራፍ መገረፍ በሰው አንድ ምላስ ከመሰደብ ይልቅ የሚመረጥበት ጊዜ አለ አንዳንድ ሰው ምቱ አይደለም ንግግሯ አመመኝ ይላል። ምክንያቱም የላይ የቆዳ ቁስል በጊዜ ሂደት ይድናል፣ የውስጥ ስብራት ግን አይታከምም። ስለዚህ የውስጥ አጥንት በሌለው ምላሳችን የሰውን የልብ አጥንት ከመስበር፣ የሰውን ቅስም ከመስበር፣ ያንን ወንድም አማጅነት ከማጣት ወንድምነትን መጠበቅ የሚቻለው አንደበትን በመጠበቅ ነው። ምናልባትም በጅራፍ መገረፍ፣ በጥይት መመታት የቃል ቁስለትን ያመጣ ይሆናል አንደበት ግን ልብንና ውስጥን ያቆስላልና እንጠንቀቅ። ተመልከቱ፣ ጅራፍ በጅራፍ መገረፍ፣ በጥይት መመታት ወይንም መቁሰል ይሄ ምንም ላይሆን ይችላል፣ አካልን ነው የሚያቆስለው። ይሁን እንጂ ግን አንደበት ልብን ያቆስላልና እንጠንቀቅ። እግዚአብሔር ይፈውሰን። ወገኖች ሆይ ዛሬም ብሔር ከብሔር ዘር ከዘር ቋንቋ ከቋንቋ በዚህና በዚያ ቡድን አድርጎ ደቦ ይዞ መወራወር የቃላት ነው ያ ደግሞ ከፍተኛ የሆነ ስብራትን ያመጣል፣ እማይጠገን ድልድዩን ለዘላለም የሚሰብር ምናልባትም ደግሞ ሰዎች እርስ በርስ የሚረዳዱበትን ትልቁን ነገር ትልቁን ነገር ለመጣስ ጭምር ሊያደርግ ይችላል። ስለዚህ ወገኖቼ ሆይ አንደበትን መጠበቅ ያስፈልጋል። ዳዊት ያለውን ልብ በሉ አንተን እንዳልበደል ቃልህን በልቤ ምናምን ሰወርኩ። ስለዚህ አንደበትን በመጠበቅ ቃልን መሰወር ጎልማሳ መንገዱን በምን ያቀናል? ቃልህን በመጠበቅ ነው እንደተባለ ሁልጊዜ መንፈስ ይሙላባችሁ ተብሏል። ንግግራችሁ በጨው እንደተቀመመ በጸጋ ይሁን ተብሏል። ስለዚህ በጨው እንደተቀመመ በጸጋ የሆነ ንግግር በመናገር ሰዎችን መጠገን እንዳናፈርሳቸው፣ ወዳጅነታችን እንዳይጠፋ በክርስቶስ ኢየሱስም የሆንን እኛ ለሰዎች በምንናገርበት ጊዜ በመራራት እንዲሆን እና የሰውን ብሔሩን፣ ነገዱን፣ ቋንቋውን የትምህርት ደረጃውን መልኩን እንደዚህ በማየት ቁመናውን በማየት የሚደረግ ንግግር በጣም አደገኛ ውጤት ሊያመጣ ስለሚችል እባካችሁ ቋንቋችንን እንጠብቅ አንደበታችንን እንጠብቅ ለማለት እወዳለሁ። የጌታ ጸጋ ከእናንተ ጋር ይሁን። እናንተ እስቲ በመናገር የደረሰባችሁ የልብ ቁስለት ካለ በመናገር ሰዎች እናንተ ላይ ያደረሱባችሁ ስብራት ወይም እናንተ አንድ ቀን አፋችሁ አምልጧችሁ ልትሰበስቡት ያልቻላችሁት ግን ሰው ጋር ሄዶ የፈጠረው ችግር ካለ እሱን ልትነግሩኝ ትችላላችሁ። እስቲ በኮመንት በኮመንት መስጫ ሳጥኑ ላይ እስቲ ያስፍሩልኝ። ምን ገጥሟችሁ ያውቃል? በንግግር ምክንያት ምን አስተውላችሁ ታውቃላችሁ? ሰፋ ያለ ነገር ለመስራት እንዲመቸን እስቲ እናንተ በኮመንት መስጫ ሳጥኑ ላይ ያሳውቁን። የጌታ የኢየሱስ ጸጋ ከእናንተ ጋር ይሁን።